ባይ ዘ ወይ የ45 ቀኑ መፈንቅለ መንግስት እንዴት ሆነ? የቅዠቷ አያሌው ቅዠቷ አያሌው ተብሏል አሉ። ልደቷ አያሌው ደግሞ እኔ አንድ ጊዜ የሆነ ኦንላይን ስብሰባ ላይ አግኝቸው፣ ግን ላይቭ አገኘሁትና ገብቼ ደውዬለት ነው ምንድነው የምትሰራው ስለው ውቃቢውን የተገፈፈው ሁለተኛ ምንድነው የምትሰራው ጀዋር መሐመድ በቀጥታ ስራ ምንድንነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል እና አይቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣበት ይታወቃል እና አሁንም እንደዚህ አይነት ሙቭመንቶች ላይ ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁ። እና ምንድን ነው አንተ በዋናነት እየሰራ ያለው አሁን የምትተዳደርበት ምንድን ነው? የዘንድሮ ምርጫ ባይኤኒሚስ አሉ እነ ኢህአፓ፣ እናት ፓርቲ ምናምን የሚባል ይሄ ባለፈው ተፈጠረው የተባለው ቅንጅት ከነ ጀዋር ጋር አንድ ላይ ሆነው በዚህ ሁኔታ ምርጫ ሊደረግ አይችልም ምናምን እያሉ ከአሁኑ ራሳችን እናገላለን እያሉ ያሉ ሰዎች አሉ። ወይ ራሳቸውን ግደሉ ወይ ራሳችሁን አግልሉ። እናንተ ልክ ልኩን ነገረው አብይን የሚሉ ኩማ ድምቅሳ እኔ ከዚህ በላይ ድንቁርና አይታይም። ሰውየው ያሉትን እየሰሙ እኮ ነው ያሉትን እየሰሙ ሰውየው አቶ ኩማ ድምቅሳ ካሉት ነገር ይልቅ ጀዋር የዋሻቸውን ውሸት ማመን የሚፈልጉ ሰዎች አሉ። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምነ። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባለ በዚህ ዘመን ተመሳሳይ ደሞዝ ያገኙ ከነበሩ ሰዎች ወይም ሰራተኞች አንፃር ሲታይ የአቃቢ ሕጎች ያነሰ ነው የሚል ጥያቄ አላቸው። ያንን ጥያቄያችሁን ለጀዋር አትስጡ፣ መጠየቅ ባለባችሁ መንገድ ጠይቁ። ለጀዋር ካሰጣችሁ በቃ አሸባሪ ናችሁ እናንተ። ምርጫው ሳይደረግ የሚቀርበት ምክንያት የለም ነገር ግን ይሄንን እንደ አንድ ወሬ ማራገቢያ ይዘው የሚያራግቡ አንዳንድ ሰዎች አሉ። እነዚህ ሰዎች የማዳጋስካር ስደተኞች ይባላሉ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቀ ሰፋ ከመሆን መልቲሚዲያ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 አስራ ስምንት በዘንድሮ ዓመት የሚካሄደውን ምርጫ አስመልክቶ ከእሱ ጋር ተያያዥ የሆኑ ጉዳዮችን በተወሰነ ደቂቃ እየተመለከትን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች ባለው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ወደ ፕሮግራሙ እሄዳለሁ። ከፕሮግራሙ ጋር አብራችን ልትቆዩም በአክብሮት ጋብዛለሁ። ምርጫ ቦርድ ጥቅምት 2010 ዓመተ ምረት ዘንድሮ ይካሄዳል ተብሎ እቅድ የተያያዘለትን ወይም በዘንድሮ ዓመት የሚካሄደውን ሰባተኛው ዙር ምርጫ አስመልክቶ ይላል። እኔ ግን ሰባተኛ ዙር የሚባል ምርጫ የለም። በኢትዮጵያ ውስጥ ምርጫ ሲደረግ አልኖርም። እስከዛሬ ምርጫ አልነበረም። ያየነው በ2013 ዓመተ ምረት አብጩ ከመጣ በኋላ የተደረገው ምርጫ ነው። ስለዚህ ዘንድሮ የሚደረገው ምርጫ ሁለተኛው ዙር አገራዊ ምርጫ ተብሎ ቢታረም የሚል መልእክት ለምርጫ ቦርድ ማስተላለፍ ፈልጋለሁ ከዛው ጋር ተያይዞ እንግዲህ ይህንን በዚህ በዚህ ዓመት በ2018 ይካሄዳል ተብሎ እቅድ የተያዘለትን ምርጫ አስመልክቶ ምርጫ ቦርድ የተለያዩ የፖለቲካ ፓርቲዎች ኃላፊዎችና አመራሮች የተገኙበት ስብሰባ አካሂዶ ነበር ጥቅምት አስር ቀን ጉዳዩም የነበረው የሰባተኛው ምርጫ ረቂቅ የጊዜ ሰሌዳ መቼ ይደረግ መቼ ይሁን የሚለውን ጉዳይና ያንንም ደግሞ ጊዜ ሰሌዳው የሚያካትተው የምርጫ ጽህፈት ቤቶችን ከማደራጀት ጀምሮ የምርጫ ውጤቱ እስከሚገለጽበት ጊዜ ድረስ ያለው የጊዜ ሰሌዳ ከመቼ እስከ መቼ ይሁን ወይም በዚህ ሰሌዳ ላይ ሀሳብ እንድትሰጡ ተብሎ የምርጫ ቦርድ ኃላፊዎች የተለያዩ ፖለቲካ ፓርቲዎችን ጋብዘው ውይይት ያደረጉበት ሁኔታ ነበር የነበረው። በሰዓቱ የተነሱ ጉዳዮች ምርጫ ቦርድም እንደ ስጋት ያነሳቸው ጉዳዮች አሉ። ምንድናቸው እነዚ ስጋቶች? በተለያዩ የአገሪቱ ክፍሎች ላይ የሰላምና የደህንነት ስጋት ማን ነው፣ የጸጥታ ስጋት አለ በዛ ሁኔታ የጸጥታ ሁኔታውን እንዴት ማረጋጋት ይቻላል? ምርጫ በተሳካ ሁኔታ እንዴት ማካሄድ ይቻላል? የተሻለ ዲሞክራሲያዊ፣ ፍትሃዊ፣ ግልጽ እና ተአማኒነት ያለው ምርጫ መደረግ ስላለበት የነዛን ሂደቶች ከግምት ውስጥ ያስገባ የጊዜ ሰሌዳ እንዲሆን ነበር ውይይቱ የተፈለገውና ከብሔራዊ ማነው፣ ከፖለቲካ ፓርቲዎች ጋር ውይይቱ የተካሄደው ማለት ነው። ግን የጸጥታ ችግር ያለባቸው አካባቢዎች ይታወቃሉ። በአማራ ክልል በኦሮሚያ ክልል እንዲሁም ትግራይ የተወሰኑ አለመረጋጋቶች እንዳሉ ይታወቃል። ነገር ግን እነዚያ ጉዳዮች ምርጫው እንዳይካሄድ የሚከለክሉበት ምንም ምክንያት የለም። የኢትዮጵያ ሕዝብ ዲሞክራሲ ፈልጋለሁ እስካለ ድረስ ምርጫ ፈልጋለሁ እስካለ ድረስ በመረጥኩት ሕዝብ በመረጥኩት መሪ መተዳደር ፈልጋለሁ እስካለ ድረስ ህዝቡ ምርጫው የማይካሄድበት ምንም ምክንያት የለም። በየአካባቢው ያለውን ጸጥታ ፌዴራል መንግስት መከላከያ ሰራዊት እንዲሁም የተለያዩ የመንግስት የጸጥታ አካላት ያንን ጸጥታውን ለማስከበር ለማረጋጋት ሁኔታውን እየሰሩ እንዳለ ይታወቃል። ምርጫው እስከሚደርስበት ጊዜም እስከዛም ጊዜ ሳይደርስ ከዚህ በኋላ ባሉት ሶስት አራት ወራት ውስጥ ነገሮች ተስተካክለው ወደ ሰላማዊ ሁኔታቸው እንደሚመለሱ ይጠበቃል እና ያሉት ስጋቶች አሁን ገና ስጋት ተፈጠረ ሳይባል ገና አሁን እንደዚህ አይነት በአንዳንድ አካባቢዎች አለመረጋጋቶች አሉ የሚለው ነገር እንደዜና ይዘው በዘንድሮ ዓመት ምርጫ እንዳይደረግ የሚቀሰቀሱ ፖለቲካ ፓርቲዎችም እንዲሁም እንደነጀዋር ለጀዋል መሐመድ እና እንደ ልደቱ አይነት ምርጫ በመጣ ቁጥር ምርጫ ይደረግ አይደረግ የሚል ክርክር ውስጥ የሚገቡ ሰዎች አሉ። እና በምንም አይነት ሁኔታ ውስጥ ዘንድሮ የተያዘለት ምርጫ ይካሄዳል። ባለፈውም 2013 ላይም ለአንድ ዓመት ሲራዘም ምርጫው በኮሮና ምክንያት እንጂ የፌዴራል መንግስት ምርጫው እንዳይካሄድ ምክንያት ፈልጎ ያቀረበበት ምንም ምክንያት የለም። እንዳውም አብቾም ብርቱካን ወይዘሪት ብርቱካን ሚደቅሳ እና በአብቹ መካከል የተፈጠረው ልዩነት ምርጫው መደረግ አለበት የሚል ሐሳብ አቋም ይዞ ስለነበር ብልጽግና ፓርቲ፣ ብርቱካን ሚደቅሳ አይ በዚህ ሁኔታ ምርጫ ማድረግ አልችልም ህዝቡ በኮሮና እንዲያልቅ አልፈቅድም የሚል ክርክር ውስጥ ስለገቡ ነው። በዛ ክርክር መካከል ነው ምርጫው እንዲራዘም የተገደደው። ዘንድሮ ግን አሁን አንዳንድ ቦታ ላይ ሽፍታዎች አሉ ምናምን ተብሎ ሰላም ምርጫው ሳይደረግ የሚቀርበት ምክንያት የለም። ነገር ግን ይህንን እንደ አንድ ወሬ ማራገቢያ ይዘው የሚያራግቡ አንዳንድ ሰዎች አሉ። እነዚህ ሰዎች የማዳጋስካር ስደተኞች ይባላሉ። የማዳጋስካር ስደተኞች ማለት ማዳጋስካር ኢትዮጵያ በምናብ እንዲመጣላቸው የሚፈልጉትን የማዳጋስካር አብዮት በህልማቸው፣ በቁማቸው፣ በውናቸው ቁመው ሲጸልዩ የሚውሉ የሚያድሩ እንደነ ጀዋር መሐመድ አይነት የማዳጋስካር ስደተኞች አሉ። ዛሬም ግን ማዳጋስካር ላይ ደግሞ ሂዶ በምናብ ዓለም የማዳጋስካሩ አብዮት የማዳጋስካሩ ሪዮት ጄንዚ የሚባለው ቄሮ ምናምን ሲል ነበር። ጄንዚ ማለት ባይዘው የማዳጋስካሩንም የኔፓሉንም አብዮት ያንቀሳቀሱት ወጣቶች ናቸው። ጆዋር መሐመድ ቄሮ እንደሚላቸው ማለት ነው እና እነዛ ወጣቶች የቀሰቀሱት አመጽ ኢትዮጵያ ላይ እንዲመጣላቸው ቆመው ውለው፣ ቁመው የሚያድሩ ፖለቲከኞች አሉ። ፖለቲከኛ ነን ባዮች አሉ። የተቃውሞ ጥሪ ካላደረጉ በስተቀር አብዮት ካልፈጠሩ በስተቀር የሆነ ቀውስ ካልመጣ መስተቀር በሐሳብ ተወዳድረው በሐሳብ አሸንፈው ስልጣን እንደማይይዙ ያረጋግጡ ድኩማን ፖለቲከኛ ነንባዮች የፖለቲካ መድረካችን ላይ አሉ። ስለዚህ እነዚህ የማዳጋስካር ስደተኞች ትላንት ስለማዳጋስካር ስለ ኔፓል ሲያለቅሱ ነበረ። ዛሬ ደግሞ ይህን ምርጫ ቦርድ ያወጣውን ምርጫው በዚህ ሁኔታ ስጋት ያለባቸው ኤሪያዎች ላይ ከግምት አስገብታችሁ የቀኑን የጊዜውን ምርጫው የሚደረግበትን ጊዜ እና ቀን ወስኑ የሚል መወያያ መድረክ ነው ያዘጋጀው ምርጫ ቦርድ፣ እንጂ የደህንነት ስጋት ስላለ የሰላም ስጋት ስላለ ምርጫው አይደረግም አላለም። ነገር ግን ይሄንን ከግምት ውስጥ አስገብታችሁ የጸጥታውን ሁኔታ የአካባቢውን ሁኔታ በአጠቃላይ የአገሪቱን አገር አቀፍ ሁኔታ ከግምት ውስጥ አስገብታችሁ ምርጫው መቼ ይደረግ የሚለው ነገር ላይ እንወያይ፣ ቀኑን እንወስን ብሎ ነው እንደ አንድ ባለድርሻ አካል የፖለቲካ ፓርቲዎች አመራሮችና አባላቶችን የጋበዘው። ይቺን እንደንትን ይዞ ጀዋር መሐመድ በቃ ምርጫው ሊያራዝሙት ነው። በዚህ ሁኔታ ምርጫ ቦርድም ምርጫ ሊያደርግ ስለማይችል ምና ምና ምና ይልና መጨረሻ ላይ ምን ይላል፣ በጦርነት አሁን ሰላም በሌለበት ሁኔታ እንደዚህ ቀውስ ውስጥ ባለ ማህበረሰብ ይላል። ከዛ ሲቀጥል በኑሮ ውድነት እየታመሰ ያለ ሕዝብ ምና ይላል። ይህ ሕዝብ አሁን በዚህ ሁኔታ ምርጫ ይደረግ ቢባል ያለው አማራጭ ታጣቂዎቹን በገፍ መቀላቀል ነው ይላል። ከዚያ በኋላ የማዳጋስካር አብዮት ኢትዮጵያ ውስጥ እንዲመጣ አይ አንዳንድ ጊዜ እኮ እነ ጀዋርንም መረዳት ያስፈልጋል። አሁን ጆዋር መሐመድ እንደዚህ አይነት አብዮት ካልቀሰቀሰ በአመጽ በምናምን እንደ ድንገት የሆነ ሪቪሌን ተፈጥሮ ሰማይና ምድር የመገለባበጥ ያክል ተአምር ተፈጥሮ ጀዋር መጥቶ ስልጣን እንዲይዝ ሁኔታዎች ካልፈቀዱለት በስተቀር በምንም አይነት ሁኔታ ተወዳድሮ በፖለቲካ ፓርቲነት ሀሳቡን ሽጦ የሆነ የሚወዳደር ሀሳብ፣ ገዢ ሀሳብ ኖሮት አብቹን አሸንፎ ስልጣን እንደማይይዝ ይታወቃል። ስለዚህ ያለው አማራጭ አመጽ መጥራት ነው። አመጽ እንደጠራ ይኖራል። እነ ማዳጋስካርን ሲመኝ ይኖራል። ኔፓልን ሲመኝ ይኖራል። በቁም ቅጀት እንደዋለለ እዛው ይቀራል። ባይ ዘ ወይ የ45 ቀኑ መፈንቅለ መንግስት እንዴት ሆነ? የቅጀቱ አያሌው፣ ቅጀቱ አያሌው ተብሏል አሉ። ልደቷ አያሌው ደግሞ እንደሱ ስሙ በየጊዜው የተቀያየረለት ሰው አላቅም እኔ። ባይ ዘ ወይ መጀመሪያ የዘጠና ሰባት ዓመተ ምህረት ከዘጠና ሰባት በፊት ልደቱ ነበር። ከ97 በኋላ ክደቱ ተባለ። አሁን 2018 ላይ ደግሞ ቅዠቱ ተብሏል አሉ። ፈጣሪ እንደዚህ ከመሆን ይሰውረን ነው የሚባለው። 45 ቀኑ ግን ስንት ቀን ቀረው? መጽሐፉ ከታተመ አሁን አንድ ወር ሊሆነው ነው መሰለኝ። ስለዚህ 15 ቀን የቀራችሁ ወይም 20 ቀን አካባቢ ነው፣ በመጽሐፉ መሰረት፣ በልብ ወለዱ መጽሐፍ መሰረት በልብ ወለድ የምታፈርሱትን መንግስት የሽግግር ሂደቱን ለማካሄድ 15 ቀን የቀራችሁ የሚለውን ለማስታወስ ነው። እና ጀዋር መሐመድ ሰላም በሌለበት ምርጫ ሊካሄድ አይችልም ምናምን። እናንተ እኮ የዛሬ አምስት ዓመት ምርጫ መደረግ የለበትም ብላችሁ ስታለቅሱ ነበር። እናንተ ያላችሁ ሰላም እንደማይኖር ደግሞ እናውቃለን። እናንተ እያላችሁ ኢትዮጵያ በሰላም አካባቢው በሙሉ ጸጥ ብሎ ነገሮች ተረጋግተው እንደማንኖር እናውቀዋለን። ለምንድነው ይሄንን የምናቀው ካላችሁ አንደኛ የሚከፍሏችሁ ከጀርባ የሚልኳችሁ ሰዎች እንደዚህ አይነት አብዮትና ሽብር ኢትዮጵያ ውስጥ እንድታሰራጩ እንድታሰፍኑ በኢትዮጵያ ሰማይ ስር ግጭትና ረብሻ ብጥብጥና ጦርነት እንዲኖር ነው። የኢትዮጵያ ጠላቶች እናንተን አሰማርተው ቀን ከሌት እየሰሩ ያሉት፣ ለእናንተም በተለያየ ፈንድ የሚከፈላችሁ በዛ ምክንያት ነው። ስለዚህ እናንተ ያላችሁ የተረጋጋ ሰላም 100% አንጠብቅም እናንተ እስከምጠፉ ድረስ ማለት ነው። በሁለተኛ ደረጃ ካረበሻችሁ ካልበጠበጣችሁ የሆነ አብዮትና ብጥብጥ ወንጀል፣ ረብሻ አመፅ ካልጠራችሁ በስተቀር እናንተ ስራ የላችሁም። ስራ ፈት ነው የምትሆኑት። አሁንም ስራ ፈቶች ናችሁ። ረብሻና ዓመፅ ከቀረ ደግሞ የምትበሉትም የምትጠጡትም የምትኖሩበትም የላችሁም። አሁን ጀዋር መሀመድ ምን ሰርቶ ይኖራል ረብሻና አመፅ ባይኖር? ይሄን የሚመልስልኝ ሰው ማን ነው? እኔ አንድ ጊዜ የሆነ ኦንላይን ስብሰባ ላይ አግኝቸው በአጋጣሚ ዩቲዩብ ሌላ ሚዲያ ልከታተል ላዳመጥ ነው የገባሁት እኔ በአጋጣሚ ግን ላይቭ አገኘሁትና ገብቼ ደውዬለት ነው። ምንድን ነው የምትሰራው ስለው፣ ውቃቢውን የተገፈፈው፣ ልጋብዛችሁ እሱን የስልክ ልውውጥ። ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። አስተያየትና ጥያቄ ለማቅረብ ነበር ለአቶ ጀዋር መሀመድ። እሺ አጠር አድርገህ እባክህ። ብሩኬ ሾር አሰፋ እባላለሁ፣ ከአዲስ አበባ ነው ደውለው። እሺ በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በአስራ ሁለት ዓመቴ የጀመርኩት ትግል ነው ብሏልና ከአስራ ሁለት ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱ ጥያቄ ምንድን ነው መፍትሄው ተብሎ ሲጠየቅ ቤተመንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሀሳብ ይህን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለምና ተራ መልስ ሆነብኝና እንዳንድ ኢንተሌክቹዋል ነኝ ይላል ጀዋር። ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሀመድ፣ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብ እና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼ አላውቅም። ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ስላለው። ሁለተኛ ምንድን ነው የምትሰራው ጀዋር መሀመድ፣ በቀጥታ ስራ ምንድን ነው አሁን እየሰራ ያለው ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣበት ይታወቃል፣ እና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለው፣ እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ይኖር ይችላል ብዬ አስባለሁ። እና ምንድን ነው አንተ በዋናነት እየሰራ ያለው አሁን የምትተዳደርበት ምንድን ነው? ሁለተኛ ማነው የመጨረሻው ጥያቄ፣ የፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት፣ ብር እንዳለህ ይታወቃል፣ ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃልእና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለነዚህ ራበል ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል? ያንተ እንደ አንድ ኢትዮጵያዊ ባለ ሀብት ማለት ነው። እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኦኬ ጥሩ፣ እሺ፣ እናመሰግናለን። ምን ሰርተህ ታውቃለህ? እስከዛሬ ድረስ የትኛው ቢሮ፣ የትኛው መንግስት የትኛው ድርጅት፣ የትኛው ፋብሪካ፣ የትኛው ቀበሌ፣ የትኛው ወረዳ ውስጥ ገብተ ሰርተ ታውቃለህ ስራህ ምንድነው አንተ ብዬ ነበር የጠየኩት? ደንግጦ ሳይመልስልኝ ያለፍ እና የጀዋር ስራው አመጽ መቀስቀስ ነው። የጀዋር ስራው ረብሻና ብጥብጥ ነው። አንደኛ ሐሳብ የለውም፣ ሁለተኛ የጠላት ተላላኪ ነው፣ በሶስተኛ ደረጃ ይህን ካላደረገ የሚሰራው ስራ የለም። ከሰሞኑ የህግ ባለሙያ ነን ያሉ ሰዎች ደግሞ ከማዳጋስካር ሲወጣ የማዳጋስካርም የኔፓልም አብዮት ሲከሽፍበት አሁን ደግሞ የህግ ባለሙያዎች አብዮት ይዞ ይዤ እንቀሳቀሳለሁ እያለ ነው። ከዚህ በፊት የህክምና ባለሙያዎች ዶክተሮች፣ እና የጤና ባለሙያዎች በአጠቃላይ ያነሱትን የደሞዝ ጥያቄ እሱ እንዴት ሲያራግበው እንደነበር እናስታውሳለን። አሁን የህግ ባለሙያ ነን ያሉ አቃቢያን ህግ ናቸው። አክቸዋሊ በኢትዮጵያ የተለያዩ ወረዳዎች፣ ዞኖች ምናምን ውስጥ የሚሰሩ አቃቢ ህጎች አሁን ባለፈው ለመንግስት ሰራተኞች የተጨመረው የደሞዝ ጭማሪ ላይ ተመሳሳይ ደሞዝ ያገኙ ከነበሩ ሰዎች ወይም ሰራተኞች አንጻር ሲታይ የአቃቢ ህጎች ያነሰ ነው የሚል ጥያቄ አላቸው። ያንን ጥያቄያችሁን ለጀዋር አትስጡ። መጠየቅ ባለባችሁ መንገድ ጠይቁ። ለጀዋር ካሰጣችሁ በቃ አሸባሪ ናችሁ እናንተም። እንዴ ህጋዊ የሆነ ጥያቄ ካላችሁ በስነ ስርዓት ኮሚቴ አደራጅታችሁ በሆነ ማህበር የሚወክሏችሁን ሰዎች ወክላችሁ ከፌደራል መንግስት ከገንዘብ ሚኒስትር ጋር መጥቶ እንዲነጋግሩ ማድረግ ነው። ከዛ ባለፈ ጀዋር ስላራገበልህ ደሞዝ ይስተካከልልኛል በም ታስብ ከሆነ ያለህን ታቃለ። ሌላ ምንም የምታገኘው ነገር የለም። ጀዋር መሐመድ፣ ትላንትናም እንደከሸፈ ነው፣ ዛሬም እየከሸፈ ነው ያለው፣ ነገም እንደከሸፈ ይቀጥላል። ቤቲ እንዳለችው ከ30 ከ40 አመት በኋላ ዳውድ ብሳን የሚሆን ሰው ነው እሱ እና ምንም የሚመጣ ነገር የለም። ነገር ግን እነሱንም የሚሰሩት ነገር ስለሌለ በተወሰነ ደረጃ መረዳትና ማዳመጥ ያስፈልጋል እና አንደኛ፣ የሚከፍላቸው ሰው አለ። ሁለተኛ፣ ካረበሹ የሚሰሩት ስራ የላቸውም። በሶስተኛ ደረጃ እነሱን የሚያዳምጥ፣ የማይመረምር፣ የማይጠይቅ ተከታይ ደግሞ አላቸው። አሁን በቀደም አቶ ኩማ ደመቅሳ የሶፍ መርዋሻ ውስጥ ሆነው የተናገሩትን ከአብቹ ጋር በነበረው ስብሰባ ላይ እኔም ሰርቼበታለሁ፣ ሌላ ፕሮግራም። እዛ ስብሰባ ላይ አቶ ኩማ ደመቅሳ የተናገሩትን እሱ በሚመቸው መንገድ ሊተረጎሙ ይፈልጋል። ግን ቢያንስ የተናገሩትን እንኳን አልቆረጠው እና እሳቸው ቆይ እሳቸው የተናገሩትን ልጋብዛችሁ። መጀመሪያ አቶ ኩማ ደመቅሳ ያሉትን ልጋብዛችሁ የጀዋር ውሸት የት እንደደረሰ እንድታዩት ማለት ነው። አቶ ኩማ ያሉትን ልጋብዛችሁና ተመልሼ እመጣ። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምን። ባሌ ለዚህ ትልቅ ምሳሌ ነው። ለምንድነው መሳሪያ መሳራ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለ ተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው ይዞነ ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን። ይሄንን የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናል እሱ ከሆነ ያገር ሀገር ተስፋ አላት። ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይህንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅም፣ ለማንም አይጠቅም። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ አሉ። መጀመሪያ ስለ ልማቱ፣ ስለ ሶፍ ዑመር፣ ስለ ባሌ አካባቢ ስላለው ልማት በዚህ ደረጃ ሀብቱን አይቸው አላቅም አልተረዳሁትም፣ ካሉ በኋላ ያለውን ልማት መንግስት እየሰራ ያለውን ካደነቁ በኋላ አሁን በዚህ ሁኔታ ይሄ ሁሉ ልማት እያለ ይሄ ሁሉ ስራ እያለ ጥይት የሚተኮስበት ምክንያት አይገባኝም። ምንድነው ትጥቃ ሲዞ ጫካ የሚያስገባው ጉዳይ ምን እንደሆነ አይገባኝም። ያ እና ይሄንን ስራ ማስቀጠል ካለብን ይሄ ልማት እንዲቀጥል የሚፈለግ ከሆነ የተኩስ በተለያየ አካባቢ ያለው የመሳሪያ ተኩስ መቆም አለበት። አሁን ባለው ሁኔታ ተኩስ ውስጥ ሊያስገባን የሚችል ነገር የለም። ነገሮች እየተስተካከሉ ነው ያሉት። ሰው መናገር ካልቻለ ማውራት ካልቻለ የሚታፈን ከሆነ ነፃነት ካጣ በእርግጥ እንደ ድሮ የባሌ ገበሬዎች አመጽ መሳሪያ ይዞ ጫካ ሊገባ ይችላል። አሁን ግን እንደዛ አይነት ኢንቫይሮንመንት የለም ተነጋግሮ ተስማምቶ ሀገሩን ማበልጸግ የሚችልበት እድል ላይ ነው ያለ ነው ብለው የተናገሩትን ሀሳብ ሰላም ካልመጣ በስተቀር ልማት የለም ብለው ተናገሩ። ኩማ ደመቅሳ ብሎ ለጥፏል። እና እሳቸው ልጅ ሲናገሩ ነገሩ አብይ እንደተበሳጭ አርጎ ነው የሚያወራው። እና ጀዋሬ የጻፈው ላይ አብዛኛው ስድብ ነው። አንተ ደንቁራሃል፣ አንተ ታማሃል፣ አንተ በሽተኛ ነህ፣ አንተ በቃ የምትቀየር ሰው አይደለህም፣ እንደዚህ ከስራ መቅረት ያሳዝናል ምናምን የሚሉት አንዳንዶች ደግሞ አሉ፣ ልክ ልኩን ነገረው አብይን የሚሉ ኩማ ድምቅሳ። እኔ ከዚህ በላይ ድንቁርና አይታየኝም። ሰውየው ያሉትን እየሰሙ እኮ ነው ያሉትን እየሰሙ ሰውየው አቶ ኩማ ድምቅሳ ካሉት ነገር ይልቅ ጀዋሪ የዋሻቸውን ውሸት ማመን የሚፈልጉ ሰዎች አሉ። እነዚህ ሰዎች ባሉበት ሁኔታ ኢትዮጵያ ውስጥ መቶ ፐርሰንት የተረጋገጠ የተረጋጋ ሰላም ኢንቫይሮንመንት ይኖራል ብሎ መጠበቅ ትክክል አይደለም። ስለዚህ እናንተ እስካላችሁ ድረስ መቶ ፐርሰንት ሰላም እንደማይኖረን ስለምናቅ ኢትዮጵያ በጉልበት ፈርጥማ የውጭ ታሪካዊ ጠላቶቿን መቶ ፐርሰንት መገዳደርና መቋቋም እስከምትችል ድረስ የፕሮክሲ ዋር የሚልኩብንን ሰዎች በበላይነት ማሸነፍና መቋቋም እስከምንችል ድረስ የተሟላ መቶ ፐርሰንት ሰላም እንደማይኖረን ስለምናቅ እንደናንተ አይነት አሸባሪዎችን እያጠፋን ምርጫችንን እናካሂዳለን ልማታችንን እናለማለን። በቃ ሊሆን የሚችለው ነገር እሱ ነው። የዘንድሮ ምርጫ ባይ ኤኒሚስ አሉ እነ ኢህአፓ እናት ፓርቲ ምናምን የሚባል ይሄ ባለፈው ተፈጠረ የተባለው ቅንጅት ከነጀዋር ጋር አንድ ላይ ሆነው በዚህ ሁኔታ ምርጫ ሊደረግ አይችልም ምናምን እያሉ ካሁኑ ራሳችን እናገላለን እያሉ ያሉ ሰዎች አሉ። ወይ ራሳችሁን ግደሉ ወይ ራሳችሁን አግልሉ። እናንተ ካሁኑ ማለት ነው እንጂ ዘንድሮ የሚካሄደውን ምርጫ መረበሽም ማወክም ማተራመስም አይቻልም። በየአካባቢ ያለው ማህበረሰብ በመረጥኩት መንግስት መተዳደር እፈልጋለሁ ካለ በየአካባቢው መሽገው ያሉ አሸባሪዎችን እያወጣ ለመንግስት ይስጥ። ካልሆነ ያኔ 2013 ምርጫ ሲደረግ ኦሮሚያ ክልል ወለጋ አካባቢ ሸኔ የሚባል አሸባሪ ስለነበር እዛ አካባቢ ምርጫ አልተደረገም ነበር በሰዓቱ። አሁንም ሰላም የተረጋገጣቸው የተረጋገጠባቸው ቦታዎች ላይ ምርጫ ይካሄዳል ሲሆን ሲሆን መከላከያ ሰራዊት ምርጫው እስከሚደርስ ድረስ ነገሮችን አረጋግቶ እነዚህን አሸባሪዎች አጥፍቶ አብዛኛው ቦታ ላይ እጅግ ሰላማዊ የሆነ እንቅስቃሴ ኢንቫይሮንመንት ይኖራል ተብሎ ይጠበቃል። በዛ ሁኔታ ያለምንም ጥያቄ ያለምንም ያለምንም ማመንታት 2018 ዘንድሮ የሚካሄደው ምርጫ ምርጫ ቦርድ በሚይዘው እለትና ቀን ይካሄዳል። ንጃዋር መሀመድ ድሮም እንዳለቀሱ ነው። ከአምስት ዓመት በፊት እያለቀሱ ነበር። ከአምስት ዓመት በኋላ አሁንም እያለቀሱ ነው። ቀጣዩ ሶስተኛ ዙር ያብችው ምርጫ ሲመጣ 2023 ማለት 2023 ሲመጣል አሁንም በዘንድሮ ሁኔታ ምርጫ አይደረግም እያሉ እያለቀሱ ከመስከረም ሰላሳ በኋላ መንግስት የለም እያሉ እድሜ ልካቸውን ይኖራሉ። የማዳጋስካር ስደተኞች ብለናቸዋልኛ። ምርጫ ቦርድንና እነዚህን ሰዎች የቃኘሁበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐርቻት እና በሱፐር ስቲከር እንዲሁም ከታች በምንጽፈው የንግድ ባንክ አካውንት ሳፖርት ልታደርጉን እንደምትችሉ ለማስታወስ እወዳለሁ።